የተሰጣቸውን የታደለውን ጧፍ ይዛችሁ እንድትዘጋጁ በእግዚአብሔር ስም እናሳስባችኋለን። ሂር አፍተር ሂሶሊነስ አቡነ ማትያስ ፔትሪያርክ ኦፍ ኢትዮጵያ አርክቢሾፕ ኦፍ አክሱም ኤንድ ጨጊ ኦፍ ዘ ሲ ኦፍ ሴንት ተክለ ሃይማኖት ዊዝ ሄር ኤክሰለንሲ አዳነች አበበ ሜየር ኦፍ አዲስ አበባ ሲቲ አድሚኒስትሬሽን ሄር ኤክሰለንሲ ሸዊት ሻንካ

ከብፁሐን አበው ሊቃነ ጳጳሳት ጋር በመሆን ደመራውን እየባረኩ ይገኛል። ፊሶሊነስ አቡነ ማትያስ አርች ቢሾፕ ብሌሲንግ ዘ ቦምፋየር። ዕለት ይህንን ታላቅ በዓል ስናከብር እጅግ አድርገን የምናመሰግናቸው እጅግ በርካታ አካላት አሉ። ደጋግመን ስንናገር እንደቆየ ነው። በቤተ ክርስቲያን ስም የከተማችንን ከንቲባ ክብርት አዳነች አቤቤ፣ የከተማ አስተዳደሩን የሥራ ኃላፊዎች በዓላችን በሰላም እንዲከበር ከመጀመሪያው ጀምሮ ሲያደርጉ ለነበረው እገዛ ከልብ እናመሰግናለን። እንዲሁም የፌዴራል ፖሊስና የአዲስ አበባ ከተማ አስተዳደር የአዲስ አበባ ፖሊስ ጠቅላይ መምሪያን ስላደረጉልን ትብብር እጅግ አድርገን እናመሰግናለን። በዚህ በመስቀል አደባባይ ዙሪያ ከጽዳት ጀምሮ አሁን እስከ ማስከበር ድረስ ስታግዙ የነበራችሁ የሰንበት ትምህርት ቤት ወጣቶች ማህበራት እጅግ አድርገን እናመሰግናለን። ወቡሩክ ወልድ ዋህድ ግቲነ ኢየሱስ ክርስቶስ መድኃኒነ ወቡሩክ መንፈስ ቅዱስ ጠራጌጦስ መዝኒ ወመንትየኩልን ስፋት ስሃት ወክብር ለስሉስ ቅዱስ አ

አባታችን ከብፁዓን አበው ሊቃነ ጳጳሳት ጋር በአንድነት በመሆን የተዘጋጀውን የ2018 ዘመነ ማርቆስ ደመራ ባርከው ችቦውን እንዲለኮስ ሰጥተዋል። ሁላችንም እልል እንበል። በዙሪያ ያላችሁ ካህናት፣ ምእመናን፣ ምእመናት በእጃችሁ የተሰጣችሁን ጧፍ ለኩሳችሁ፣ በዓሉን እንድናደምቅ በእግዚአብሔር ስም እንጠይቃለን። እንኳን ለ2018 ዘመነ ማርቆስ በዓለ ደመራ በድጋሚ በሰላም አደረሳችሁ! የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ለሁላችሁም መልካም በዓለ ደመራ በዓለ መስቀል ትመኝላችኋለች። ደረሳች እንኳን ለብርሃነ መስቀሉ አደረሳችው! እንኳን ለብርሃነ መስቀሉ አደረሳችው በወንጌ እንኳን ለብርሃነ መስቀሎ አደረሳች። እንኳን ለብርሃነ መስቀሎ አደረሳች። እንኳን ለብርሃነ መስቀሉ አደረሳችሁ መስቀሉ አደረሳቸው። እንኳን ለብርሃነ መስቀሎ አደረሳቸው። እንኳን ለብርሃነ መስቀሎ አደረሳቸው። እንኳን ለብርሃነ መስቀሎ አደረሳቸው። መስቀል ብርሃን ለኩሉ

ነሹፍ አበባ መስቀል አበባ ጥራቂ ሞተው አደ አበባ አይሁድ በክፋት መስቀል አበባ ጢሱ ሰገደ አደ አበባ መስቀል ካለበት መስቀል አበባ ነውብ አበባ አደ አበባ ነሹፍ አበባ መስቀል አበባ ሹፋ አበባ መስቀል አበባ ወንዙ ጅረቶ አደይ አበባ ሸለቆ ዱሩ መስቀል አበባ አሸብርቀው ደምቀው አደይ አበባ ናንተ መሰከሩ መስቀል አበባ ነው አበባ አደይ አበባ ሹፋ አበባ መስቀል አበባ ነው አደይ አበባ ነበባ መስቀል አበባ ተቀብሮ ሲኖር አደይ አበባ ስነስቅነቱ እልን ያገኘች አደይ አበባ ደገኛ ይ